ዛሬ ከምናያቸው ጥያቄዎች የመጀመሪያው፣ ከዚህ በፊት ቁርአኑ ማንበብ አልችልም ነበር፣ እየታገልኩት አልገባሽ ሲለኝ፣ ያ ረብ ንባብ ካገራልኝ ሐሙስና ሰኞ ጾም አለሁ ብዬ ተሳልኩኝ። ግን ነድር ስገባ ይሄን ያክል ጊዜ ብዬ ገደብ አላደረግኩም። ሙሉውን አመት እየጾምኩኝ ነው። አላህ አገራለኝም፣ ግን ብዙ ጊዜ ያመኛል፣ መጾም አልቻልኩም። ምን ላደርግ? ቁርአን ለመሐፈብስ ሕግና ደንብ አለው። እንዲሁም ቁርአን ሳይቀራ ወይም ሳይከተም ክታቦችን መቅራት እንዴት ይታያል? የሚል የተለያዩ ነጥቦችን የያዘ ጥያቄ ነው። ሌላኛው ጥያቄ የሆነ ግሩፕ ላይ ሶላት፣ ጥፍር ቀለም ተቀብታችሁ መስገድ ትችላላችሁ አሉን። እንዲሁም ቁርአንን ሀይዶ ላይ ሆናችሁ መንካትም ሆነ መቅራት ይቻላል አሉን። ይህ እንዴት ይታያል? የሚል ጥያቄ ሌላኛው ጥያቄ በሀገራችን ሰራተኛ ቡዳ ተብለው በተለምዶ የሚጠሩ ሰዎች አሉ ብዙ ሙስሊሙ ማህበረሰብ ከነሱ ጋር መጋባት በጣም እንደ ነውርና እንደ ክልክል አድርጎ ሲያስብ ይስተዋላል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያና ምክር ቢሰጡን ጀዛኩም ላህ ኸይራን የሚል። የዘካን ገንዘብ ለወደፊት ለትዳር ለሚያስቡት ሰው መስጠት ይቻላል? የዩኒቨርስቲ ተማሪ በመሆኑ ለማገዝ በማሰብ እንዲሁም ለእህት ልጅ ዘካ መስጠት፣ እናቱ ደካማ ነች፣ የእኔ እናት ነች የምታሳድገው። ያብራሩልኝ የሚል ጥያቄ ነው።

ዛሬ ከምናያቸው ጥያቄዎች የመጀመሪያው ከዚህ በፊት ቁርአኑ ማንበብ አልችልም ነበር እየታገልኩት አልገባሽ ሲለኝ ያ ረብ ንባብ ካገራሃልኝ ሐሙስና ሰኞ እጾም አለሁ ብዬ ተሳልኩኝ። ግን ነድር ስገባ ይሄን ያክል ጊዜ ብዬ ገደብ አላደረግኩም። ሙሉውን ዓመት እየጾምኩኝ ነው። አላህ አገራለኝም፣ ግን ብዙ ጊዜ ያመኛል መጾም አልቻልኩም። ምን ላደርግ? ቁርአን ለመሐፈብስ ህግና ደንብ አለው። እንዲሁም ቁርአን ሳይቀራ ወይም ሳይከተም ክታቦችን መቅራት እንዴት ይታያል? የሚል የተለያዩ ነጥቦችን የያዘ ጥያቄ ነው። በመጀመሪያ ደረጃ ነድር ወይም መሳል ዕባዳ ነው። ከአላህ ተባረከ ወተዓላ ውጭ ይላለ አካል መሳል አይቻልም። በመሰረቱ ነድር መግባት የሚደገፍና የሚመከር አይደለም፣ የተጠላ ነው። ነሀ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ነድር የሚል ሐዲት አል ነቢዩ ነድርን ከልክለዋል። መሰረቱ መሳለን ኸይርን አያስገኝም ብለዋል ተብሏል ሐዲት ላይ አላህ የቀደረው ነገር ይሆናል። መልካም ሥራ ሰርተን አላህን በለመን የተሻለ ነው። ሆኖም መጀመሩ ምንም እንኳ የተጠላ ነው ቢባልም መልካምን ሥራ ለመስራት ለአላህ ቃል የገባ የተሳለ ሰው አደርጋለሁ ብሎ የተሳለበትን ነገር የማድረግ ግዴታ አለበት። ቡኻሪና ሙስልም ከዐብዱላህ እብን ዑመር በዘገቡት ሐዲስ ነቢዩ ዓለይሂ ሶላቱ ወሰላም ፈመን ነደረ አን ዩጢዓ ላሀ ፈልዩጢዕሁ ብለዋል። አላህን ሊታዘዝ መልካምን ስራ ሊሰራ የተሳለ ስለቱን ይሙላ ብለዋል። ነድር የሚከለከልና የማይከለከል የሚፈቀድ ተብሎ ይከፈላል። ከአላሁ ጭላለ አካል መሳል ሽርክ ነው፣ ወንጀል ነው ብለናል። በዲኑ የሚፈቀደውም የተለያየ አይነት ነው። እዚህ ጥያቄ ላይ የተነሳው ነድሩ ጣዓ ወይም ነድረት ተበሩር ሚለውስ የሚገባ ነው። አላሁ ሆይ እንዲ ካደረከልኝ ይህን ያክል ሶላት እሰግዳለሁ ወይም እጾማለሁ ወይም ምስኪን ሰደቃ በላለሁ እያሉ መሳል የጣዕ ነድር ይባላል። መልካም ስራ ለመስራት መሳል ማለት ነው። አንዳንዴ ያለምንም የሚያገኙት ጥቅም ሳይኖር ከምንም ጋር ሳያይዙት ለአላህ እንዲህ አደርጋለሁ ብሎ መልካም ነገር መሳል ሊኖር ይችላል። ይሄ ሙጥለቅ በመባል ይታወቃል። ሌላ ጊዜ ደግሞ የሆነ ነገር ከማግኘት የሆነ ነገር ከመሳካት ጋር ተያይዞ የሚሳሉት ስለት ሊኖር ይችላል። ይሄ ሙአለቅ በመባል ይታወቃል። ከህመሜ አላህ ከፈወሰኝ ከወዳጅ ወይም ከቤተሰቤ አላህ ካገናኘኝ እንዲህ ነገር ካደረገልኝ ወይም ካስወገደልኝ፣ እጾማለሁ፣ ሰደቃ እሰጣለሁ ኢላ ጌር ዛሊክ ያለ ሰው እንዲህ ከተደረገልኝ ብሎ ያለው ጉዳይ ከተሳካለትና ከሆነ ነድሩን መምላቱ ዋጅብ ይሆንበታል። የዚህም ደሊሉ ቀደም ሲለ ተጠቀሰው ሐዲስ ነው። ቁርአን ላይም ወሊውፉ ኑድረሁም ብሏል፣ አላህ ነድራቸውን ይምሉ ብሏል። ቁርአን ከገራልኝ ሰኞና ሐሙስ እጾማለሁ ተብሎ ተቀልብ አለመልኩ ከተገለጸ ሁኔታው የሚያሳየው ሰኞና ሐሙስ እጾማለሁ ከተባለ ሁሌ በየሳምንቱ ሰኞና ሐሙስ እጾማለሁ ማለት እንደተፈለገበት ነው የሚያሳየው። በልብ ወይም በመላስ አንድ ሰኞ አንድ ሐሙስ ተብሎ እስካልተገደበ ድረስ ማለት ነው። ጥያቄው ላይ እየታመምኩ ነው ተብሏልና ህመሙ ጊዜያዊ ከሆነና ምክንያቱ የሚታወቅ ከሆነ በህመም ያለፉ ጊዜዎችን ህመም ላይ ሲሆኑ ጾሙን አልፈው ሌላ ጊዜ ቀባ ማውጣት ይቻላል። ህመሙ ቀለል ያለ ከሆነና ተቋቁሞ መጾም የሚቻል ከሆነ ይጾማል። ህመሙ ከበድ ያለና ታክሙም የማይድን ከሆነ የመሐላ ከፋራ በማውጣት ነድሩን ትቶ አለፍ አለፍ ያሉ ሲችሉ የትኛውም ነድር የሌለበት ሰው እንደሚጾመው መጾም ይቻላል። የመሐላ ከፋራ ማለት አንድ ባሪያ ነፃ ማውጣት ካለና ከተቻለ፣ አሊያ ደግሞ አስር ምስኪን አንድ ያጥግቦ ማብላት፣ አሊያ ደግሞ ለሶላት የሚሆን ሙሉ ልብስ ለአስር ምስኪን ማልበስ፣ ከነዚህ መሐል የተኛውን ማድረግ ካልተቻለ ሶስት ቀን መጾም ሶስቱን ቀን አብዛኞቹ ዘንድ ተመራጭን አከታትሎ ሳይሆን አለፍ አለፍ ያሉ ቢጾምም ችግር የለውም። ቁርአንን መሐፈዝ በተመለከተ ቁርአን መሐፈዝ የፈለገ ሰው በመጀመሪያ ተጅዊድን፣ የቁርአን አቀራርን በሚገባ የሚያውቅ አስተማሪ መምረጥ ያስፈልጋል። አስቀድሞ አቀራርን ሳያስተካክሉ ወደ ሐፍዝ መግባት የተሳሳተውንም አቀራር ጭምር አብሮ መሐፈዝን ያስከትላል። ስለዚህ በመጀመሪያ ደረጃ አቀራር ማስተካከል መቅደም አለበት። ይሄን ለማሳካት ደግሞ ብቃት ያለው ወይም ያላትን አስተማሪ መርጦ አስቀድሞ እያዩ በተጅዊድ ማክተም ያስፈልጋል። ይህ ከተሟላ በኋላ ወደ ሂፍዙ ሲገቡ ለሂፍዙ ያነሳሳው ንያ ማወቅ ነው። ኢነመል አዕማሉ ብንያት ተብሏል። አላህ ባሮቹን ሚያግዘው በንያቸው ልክ ነው። ቁርአን የማሐፈዝ ቁርአን በማሐፈዝ የሚገኘውን አጅርና የአኺራ ክብር አስበን ሊሆን ይገባዋል። ሁሌ በቀላሉ የቁርአን ፊደሎችን በማንበብ በእያንዳንዱ ፊደል አስር ሐሰናና ከዛም በላይ ማግኘት ተናስበነበት ሊሆን ይገባል። ሌሎች ሰዎች ስለሐፈዙ ወይም ዱንያዊ ጥቅም ሊያገኙበት ስለሚችሉ ተብሎ መሆን የለበትም። ኢኽላሱን ንያን ማስተካከል ያስፈልጋል። ከዛሊክ አላህ እንዲያገራለን እንዲወፍቅን ዱዓ ማድረግ፣ በሐፈዙት መስራት፣ ለይል መስገድ፣ ትርጉሙን ማወቅ፣ ሙራጃ ማድረግ፣ ኢላ ገይሪ ታሊክ፣ እነዚህ ለሐፍ አስፈላጊ የሚባሉ ነጥቦች ናቸው። ጥያቄ ውስጥ ያለው ሶስተኛው ነጥብ ቁርአን ሳይያ ኸትሙ ክታብ መቅራት እንዴት ነው የሚለውም በተመለከተ ቁርአን የዕልም ቁልፍ ነው። ቁርአንን አስተካክሎ ሳይቀራ ዕልም ማግኘት የሚታገል ሰው በሩ የተዘጋም ቤት ለመግባት እንደመሞከርና እንደመጣጣር ነው የሚሆን። የደጋ ቀደምቶችን መካሄድ ይፀረራል። ደጋ ቀደምቶች ልጆቻቸውን አስቀድመው ቁርአን ነበር የሚያስቀሩት። ማስቀራት ብቻም አይደለም ሕፍዝ እስኪጨርሱ ድረስ ሌላ እንዳይቀሩ ያደርጓቸው ነበር። በደጋ ቀደምቶች ዘመን የነበሩ በርካታ የሀዲስ አዋቂዎችም። ወጣቶች ወደ እነሱ ሐዲት መማር ፈልገው ሲመጡ ቁርአን ሐፍዘሃል ወይ ብለው ነበር የሚጠይቋቸው። አዎን ካሏቸው እስቲ ቅራልኝ ያሉ የተለያዩ ምናልባትም አንዳንዴ አሻሚ የሚባሉ ሱራዎችን፣ አንቀጾችን መርጠው ጠይቀዋቸው መሐፈዛቸውን ካረጋገጡ በኋላ ነበር ለጥያቄያቸው መልስ የሚሰጡት። ባለንበት ጊዜ ሰዎች ረጅም ዓመት እየተማሩ ልፋታቸው ውጤት አልባ የሚሆንበት እንደዚሁ ደግሞ በሆነ ባልሆነው መካለፍና መጨቃጨቅ የበዛበት አንዱ ምክንያትም ዕልም መማር ላይ አደቡ መጣሱን ቁርኣንን አስተካክሎ ያልቀሩ ሰዎች አተጅሪዱ ሰሪሕን ይቀራሉ። ቁርኣን አስተካክሎ ያልቀሩ ሰዎች ናሕው ይቀራሉ። ማንኛውም ሰው ዕልምን ከፈለገ ከቁርአን ሊጀምር ይገባል። ሶሐቦችም ይሄን የመከሩት። ሌላኛው ጥያቄ የሆነ ግሩፕ ላይ ሶላት ጥፍር ቀለም ተቀብታችሁ መስገድ ትችላላችሁ አሉን። እንዲሁም ቁርኣንን ሐይድ ላይ ሆናችሁ መንካትም ሆነ መቅራት ይቻላል አሉን። ይህ እንዴት ይታያል የሚል ጥያቄ ነው። ሀይ ላይ ሆነው ቁርአን መቅራትን በተመለከተ በፉቀሃዎች መሃል ክላፍ ያለበት ጉዳይ ነው። አብዛኞቹ ከልክለዋል፣ ጥቂቱማ ይባሉ ፈቅደዋል። ከነዚህ ውስጥ አብዛኞቹ የሚፈቅዱት በባዶ እጅ ቁርአንን ቀጥታ ሳይነኩ ነው። እጅ ላይ ጓንት አድርጎ ወይም ሌላ ሰው እየገለጠ አሊያ በሞባይልና በመሰል ነገር ቁርአን ቢቀራ ችግር የለውም። የተወሰኑት ሐፍብ ሆና ሒ ይጠፋኛል ብላ ከሰጋች አልያ ደግሞ ተማሪ ወይም አስተማሪ ሆነ ፕሮግራም ይዛባብኛል ብላ ከሰጋች ብለው ገድበዋል። ራዲሑ በእጅ ሳይነካ እስከሆነ ድረስ ቀደም ሲል የተገለጹ ምክንያቶች ቢኖሩም ባይኖሩም ቁራን መቅራት ይቻላል። ሰላም ሐይድ ላይ ያለች ሴት ሶላት አትስገድ፣ ከባለሽ ጋ ግንኙነት አታድርግ፣ ጾም አትጹም ብለው እንደተናገሩት ቁራኑም አትቅራ ብለው ስላልከለከሉ ማለት ነው። እንደዚሁ ለእናታችን ዓይሻ ሐጅ ላይ ሆነው ሐይዷቸው በመጣ ጊዜ ሐጅ ላይ ያለ ሰው ሁሉ የሚያደርገውን አድርጊ ጠዋፍ ከማድረግ ውጪ ብለዋል። ሶላት፣ ጾም ሌላ ጊዜ ተከልክሏል። ስለዚህ ይሄን አታደርግም እሷም ቁርአንም ጭምር አትቅር ያላሏት ሐጅ ላይ ያለ ሰው ቁርአን እንደሚቀራ የሚታወቅ ከመሆኑ ጋር በባዶ እጅ መያዙ መንካቱን በተመለከተ ግን ተገቢ አይደለም። ጥቂት የፈቀዱ ቢኖሩም አብዛኞቹ ዕለሞች ይሄን አይቀበሉም። የጥፍር ቀለም ተቀብቶ መስገዱን በተመለከተ የጥፍር ቀለም በሚለ የተፈለገው ሒና ከሆነ ይሄ ችግር የለው። አማከቴና ውጭ ያሉ ዘመናዊ መናቺር የሚባሉ ቀለሞች ከሆነ ለአንድ ሶላት ው አድርገው ግዴታ የሆነ ትጥበትም ካለ ትጥበትን አጠናቀው እስከ ቀጣዩ ሶላት ድረስ ወይም ቀጣይ ው ለማድረግ እስከሚገደዱበት ጊዜ ድረስ ባለው ክፍተት ከሆነ መቀባቱ ብዙም ችግር የለው። ይህ ሳይሆን ጥፍር ቀለም፣ ጣት ላይ ያለ ጥፍር ቀለም ጥፍሮች ላይ ያለ ው አድርጎም ጭምር መስገድ ይቻላል ከሆነ የተባለው ይህ ትልቅ የሆነ ስህተትም ጥፍር ቀለም ወደ ጥፍር ውስጥ ውሃ እንዳይዘልቅ ያደርጋል። ስለዚህ ሰውነት ላይ ጥፍር ቀለም እያለ ውዱ አድርጎ ግዴታ የሆነ ትጥበት ካለም ታጥቦ መስገድ አይቻልም። ጠባብ ወቅት ላይ ውዱ ማድረግ የሚያስፈልግበት ወቅት ላይ ከሆነ ወይም ውዱ አድርጎ እስከ ቀጣይ ውዱ ድረስ ከሆነ ችግር የለም። ይሄም ቢሆን ለቀጣይ ውዱ ማንሳቱ ጊዜ ስለሚፈልግ፣ አስቸጋሪም ስለሚሆን፣ አንዳንዴ መርሳትም ሊኖር ስለሚችል አይመከርም። ሌላኛው ጥያቄ በሀገራችን ሰራተኛ ቡዳ ተብለው በተለምዶ የሚጠሩ ሰዎች አሉ። ብዙ ሙስሊሙ ማህበረሰብ ከእነሱ ጋር መጋባት በጣም እንደ ነውርና እንደ ክልክል አድርጎ ሲያስብ ይስተዋላል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያና ምክር ቢሰጡን ጀዛኩምላህ ኸይራን የሚል ከአሁን ቀደም በሰፊው ተመሳሳይ የፈትዋ ፕሮግራም ላይ መልስ ተሰጥቶበታል። እዚህ ባጭሩ ለመመለስ ያክል የትዳር አጋሮች አቻ መሆን እንዳለባቸው ፉቃሃዎች ጠቅሰዋል። አቻ ናቸው የሚባለው ምን ምን ነጥብ ላይ ነው የሚለው ላይ ዑለሞች የተለያዩ አስተያየቶችን ሰንዝረዋል። የአቻነት መለኪያው ዲንና አኽላቅ ነው፣ በዘርና በብሔር ሳይሆን ማለት። ሴቷ ከወደደችና ከፈቀደች፣ የሴቷ ኃላፊም እንደዚሁ ለሴት ልጄ ብቁ ነው፣ ማስተዳደር ማኖር ይችላል ካሉ፣ ያለፈው የዘር ሐረጋቸው ከግምት ሳይገባ መጋባት ይቻላል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምርጥ የሚባሉ የአረቦች ቁንጮ የቁረይሽ ጎሳ የሆኑ ሴቶችን ቁረይሽ ላልሆኑ ድረዋል። ቁረይሽ ያልሆኑ ብቻም አይደለም ዘራቸው ባሪያ ለሆኑ ሱሐቦቻቸው ድራዋል። ታዋቂው ታዋቂ የነብይ ሰለላሁ ዐለይሂ ወሰለም ሙአዝን የሐበሻው ቢላል የዐብዱርራህማን ኢብኑ ዐውፍን እህት አግብተዋል። ዐብዱርራህማን ኢብኑ ዐውፍ ከታላላቅ ከቁረይሽ ሱሐቦች መሃል አንዱ ናቸው። ሰዎች የሚለኩት ዛሬ ባላቸው መልካም ማንነት፣ ራሳቸው ባላቸው ጥሩ ስብእናና ስነምግባር እንጂ ያለፉ አያቶቻቸው ዘራቸው እንዲህ ነበር ተብሎ የዛሬ ማንነታቸው ውድቅ አይደረግም። ዞሮ ዞሮ ጥጉ የሁሉም አባታቸው አደም ናቸው። አደም የተፈጠሩት ከአፈር ነው። ስለዚህ አኽላቁ፣ ዲኑ፣ አስተዳደጉ ጥሩ እስከሆነ ድረስ አቻነቱ በላይላ ኢላህ ሙሐመዱን ረሱሉላህ በሶላት በዲን በመልካም አኽላቅ ነው ሊሆን ሊለካ የሚገባው። ሌላኛው ጥያቄ የዘካን ገንዘብ ለወደፊት ለትዳር ለሚያስቡት ሰው መስጠት ይቻላል? የዩኒቨርሲቲ ተማሪ በመሆኑ ለማገዝ በማሰብ እንዲሁም ለእህት ልጅ ዘካ መስጠት እናቱ ደካማ ነች የኔ እናት ነች የምታሳድገው፣ ያብራሩልኝ የሚል ጥያቄ ነው። ሸርጦን እስካሟላ ድረስ አቅመ ደካማ ድሃ እስከሆነ ድረስ ዘካ ቢሰጠው ቢሰጠው ምንም ችግር የለውም። አይደለም ለእጮኛ፣ ለትዳር አጋር ኒካህ ላሰረ ባለም ዘካ መስጠት ይቻላል። ወንድ ለሚስቱ ነው እንጂ ዘካ መስጠት የማይችለው ሚስት ለባሏ ዘካ መስጠት ትችላለች። እንደዚሁ ለእህት ልጅም ዘካ መስጠት ይቻላል፣ ምንም ችግር የለውም። ሌሎች መስፈርቶችን ካሟሉ ሶላት የሚሰግዱ ከሆነ አቅመ ደካሞች ድሆች ከሆኑ ዘካ ከሚገባቸው ከስምንቱ መሃል የአንዱን መስፈርት ካሟሉ ዘካ ይሰጣቸዋል። ሌላኛው ጥያቄ ባንክ ውስጥ የነበረ ገንዘብ ነበረ ባለማወቅ በወለድ ነበር የተቀመጠውና አሁን ሲወጣ በርከት ያለ ብር ወልዷል። ይህም ብር ለምን አይነት ሰው ነው መስጠት ያለብን? እንዲሁም የገንዘቡ መጠን ምን ያህል ችግራቸውን መቅረፍ አለበት የሚል ጥያቄ ነው። በመሰረቱ ወለድ ያለበት ባንክ ቤት ላይ ማስቀመጥ አይቻል በተለይ ሌሎች አማራጮች ካሉ፣ እስላማዊ የሚባሉ ባንክ ቤቶች ካሉ፣ ሲስተሙ አሰራሩ እስላማዊ ያልሆነ ወይም በወለድ የተመሰረተ የሐራም አሰራር ያለበት ባንክ ውስጥ ማስቀመጥ አይቻልም። ለማስቀመጥ ከተገደዱ ቤት ውስጥ ማስቀመጥ ካልተቻለ፣ ሌላ አማራጭ ከሌለ ለበሩራ ማስቀመጥ ይቻላል። ነገር ግን ከወለድ ነጻ ተብሎ መቀመጥ አለበት። ሆኖም በተለያዩ ምክንያቶች አስቀምጦ ገንዘቡ የወለደ ሰው የወለዱን ብር መጠቀም ይፈቀደለት። ከዛ በፊት ተጠቅሞ ከሆነ ተውበት ማድረግ ይጠበቅበታል። ከዛ ያገኘውን ገንዘብ ለአቅመ ደካማ ለደሃ ከገንዘቡ ራስን ነጻ ለማድረግ በሚል ንያ መስጠት ይቻላል። ሰደቃ ነው፣ ወደ አላህ ቃረብበታለሁ ተብሎ ሳይሆን ማለት ነው። ምክንያቱም የወለድ የሐራም ገንዘብ ንጹሕ ስለ አይደለ አላህ ተባረከ ተዓላ ንጹሕን ነገር እንጂ አይቀበልም። ሌላ ጥያቄ፣ በጀህልና ምክንያት ሶላትና ጾም ግለች ነበረን። ካወቅንም በኋላ ትጥበትን የጾመን ሁኔታ አላውቅም ነበረ። እና ካወቅኩኝ በኋላ ወንጀሉን በመፍራት አንድ ቀን አልፎ አንድ ቀን ለመጾም ተሳልኩ። ነገር ግን ከስራ ጋር አንዳንዴ ይከብደኛል። አልፎ አልፎ መጾም ይቻላል? አብራሩልኝ የሚል ጥያቄ። የሰው ልጅ ባለማወቅና በጀህልና ጊዜ በሰራው አላህ ተባረከ ተዓላ አይቀጣው። ምናልባት ማወቅ የሚችልበት ሁኔታ ኖሮ ቸልተኛ በመሆኑ ምክንያት ከሆነ ጥፋት ያጠፋው ለምን አላወከም? ለማወቅ ለምን አልጣርከም? የሚል ሂሳብና ምርመራ ሊጠብቀው ይችላል። ነገር ግን ሐራም መሆኑን ወንጀል መሆኑን ግዴታ መሆኑን ሳያውቅ ባደረገው ነገር በራሱ አይቀጣም። ለምን አላወቀም በቂ ዕድር ካልነበረው ሊያስጠይቀው ምናልባትም ሊያስቀጣው ይችላል። ሆኖም በህይወት ያለ ይህን ጥፋቱን ካወቀና ከተወበተ ካስተካከለ ባለፈው ከተጸጸተና ወደፊት ጥሩን ነገር ከሰራ በቀሪ ህይወቱ መልካም የሰራ ያለፈውም ቀሪውም አላህ ጀነ ተባረከ ተዓላ ይቅርታ ይደረግለታል። እያወቀ ቸላ ካለ ነው። ባለፈውም ካወቀ በኋላ ባጠፋውም የሚጠየቀው አንድ ቀን እያለፉ አንድ ቀን መጾም የጾሞች ሁሉ ምርጥ ነው። ነቢያችን ሶላት ወሰላም በሆነ ሐዲሳቸው እንደተናገሩት ከጾሞች ሁሉ በላጭ ጾም የዳዊድ ጾም ነው ብለዋል። የነብዩላህ ዳውድ ጾም አንድ ቀን እያረፈ አንድ ቀን ይጾም ነበር ብለዋል። ይሄን ለመጾም የተሳለ ሰው ለመጠነኛ ድካም ብሎ ስለቱን ማፍረስ የለበትም። በተሻለው ያክል ግዴታውን ለመወጣት የሚያግዙት ነገሮችን ሁሉ በማድረግ ስለቱ ላይ መቀጠል አለበት። ነገር ግን ከአቅም በላይ ከሆነና ስለቱን መሙላት ካልተቻለ፣ ላ ዩከልፉላሁ ነፍሰን ኢላ ዉስዓሃ የተኛዋንም ነፍስ አላህ ከአቅሟ በላይ አያስገድዳትም ነውና የተባለው የመሐላ ከፋራ በማውጣት የግዴታ የስለት ጾሙን በመተው አለፈለፍ ያሉ መጾም ይቻላል። የመሐላ ከፋራ ምን እንደሚመስል ቀደም ሲል ተጠቅሷል። ወላሁ ተዓላ ዐለም። ሰላም ዐለይኩም ወረሐመቱ